ለተወለደችው አረብ እና አረብ ያልሆኑ እሷን መሰል ልጃገረዶች፣ ኮረዳዎች የታደኑ በመካ ከተማይቱ የባሪያ ገበያ ላይ ለሽያጭ ይቀርቡ ነበር። እነዚያ በጨካኝ ጌቶች እና እመቤቶች እጅግ የገበዩት ፀሐይ የጠለቀችባቸው እድል ቢሶች ናቸው። ጉልበታቸውን ያለ ርኅራሂ የሚጠቀሙባት ይዞታቸውን ጉስቋሊና የበዛበት ይሆናል። ሰብአዊነት በጎደለው በዚህ ማጎበሪያ ሕይወት ውስጥ ጥቂቶቹ ብቻ እድለኛ ሲሆኑ እነርሱ ረሃኔ ከሚያደርጉላቸው መልካም ሰዎች ቁጥጥር ስር ይገባሉ። ወጣቱ የሀበሻ ኮረዳ በረካም ረዲየላሁ ዐንሃ፣ ከእድለኞች አንዷ ስትሆን ረህሩህ በሆነው የአብደላ ሙጣሊብ ልጅ አብደላ የረሱል ሰለላሁ ሰለም አባት እጅግ በመግባት ከጭቆናና ከግፍ ልትድን ትችላለች። ብቸኛዋ የአብዱላህ ቤት አገልጋይ የነበረችው አሚና የተባለችው እመ ቤት እንዲያገባም በአገልጋይነቷ ጸናች። በረካ ረዲያላሁ አን እንደተረከችልን አብዱላህ እና አሚና በተጋቡ በሁለተኛ ሳምንት የአብዱላህ አባት ወደ ቤታቸው በመምጣት እና ወደ ሶር ያ ከሚጓዙት የነጋዴዎች ቡድን ጋር አብሮ እንዲሄድ አዘዟት። ትዕዛዙን አሚናን በጣም ስላልስከፋት፣ ይገርማል እየነንቃል እንዴ የጫጉላ ጊዜያቸውን ሳንጨርስ ባለተቤቴ ለንግድ ጉዳይ ወደ ሶሪያ ይሄዳል በማለት አመረረች። ይገርማል ይደነጋል እንዴ! የጫጉላ ጊዜያችን ሳንጨርስ ጨርስ ባለቤቴ ለንግድ ወደ ዛሬ ይሄዳል፣ በማለት አመረረች። የአብድላህ ከእርሷ መለየት ልቧን ያደማል ክስተት ነበር። ከድንጋጤ የተነሳ አሚና ራሷን ሳተች። ከሄዴ ከጥቂት ጊዜያት በኋላም የነበረውን ሁኔታ በረካ እንዲህ ስትል ገልጸዋለች። አሚና ራሷን ስታ ባየኋት ጊዜ በድንጋጤ መቤቴ በማለት ጮኩኝ። በእንባም የተሸፈኑ አይኖቿን በመግለጥ ማንንቋርቋሯን አቁማ ወደ እኔ እያስታወለች በረካ ወደ አልጋ ውሰጂኝ ስትል ጠየቀችኝ። አሚናት የአልጋ ቁራኛ ሆና ለረጅም ጊዜ ቆየች። ከዚያውንንቱ ከአብዱላህ ሙጦሊ በስተቀር ቅርብ ጉብኝነት የሚያደርግላት ሰው አልታየ አልተናገረም። አብዱላህ ከተለዩ ከሁለት ወራት በኋላ አንድ አንድ ቀን ጥዋት ወደረሷ ዘንድ ጠሯቸው፣ ፊቷንም በደስታ ፈክቶ እንዲህ ስትል ነገረቻቸው። የመካን ተራሮች ኮረብታ ሰዎች እና ሸለቆዎች ያጠለቀለቀው ብርሃን ከሆዴ ሲፈነጥቅ አየሁ። እርግዝና ስሜት ይሰማኛል። ጥሩ ነገር ነው የእኔ እመቤት አልኳት። አዎ በረካ፣ ግን ሌሎቹ እናቶች እንደሚሰማቸው የህመም ስሜት የለብኝም ስትል መለሰች። እኔም መልካም ነገር የሚያመጣ ቅዲስ ልጅ ትውለጃለች በማለት አበረታኋት። አብዱላህ ከተለያዩ ወዲያ አሚናት መንፈሷ የተረበሸ ሴት ሆነች። በረካም ከእርሷ ስትርቅ የተለያዩ ታሪኮችን በማውራት መንፈሷ እንዲታደስ ብዙ ጥሪት አድርጋለች። በአንዲት ወቅት አብደላ መጧል ወደ ረሷ በመምጣት ከተማውን አብረን የተባለ የየመን ልጅት ሊወር ስለሆነ እርሷንም እንዲ ሎቹ የመካን ዋሪዎች ሁሉ መኖር ቤቷን ወደ ተራራ እንድታዛውር ሲነግሯት አሚናት ከቀድሞ የበለጠ እጅግ ተከፋች። አሚናት ሐዘን የጎዳት ሴት በመሆኗ ወደ ተራራው መሄድ እንድማትችልና አብርሃም በፈጣሪ የሚጣበቀውን መካን ዘልቆ ከአባል ያፈርስ እንዲሆን እንደማይችል አረጋገጠችላቸው። በሁኔታው አዛውንቱ እጅግ ተረበሹ። ነገ ነገር ግን በአሚና ፊት ላይ አንድም የፍርሃት ምልክት አላየም። ካዕባ እንደማይጎዳ የነገረቻቸው እምነት የነገረቻቸው እምነት ጥሩ መሰረት ያለው ነበር። እንደ እምነቷም ዝሆን ዝሆን ቀንም ሆነ ማታ በረካ ከአሚና ጎን አልጠፋችም። አንድ ወቅት አለች፣ በረካ ከአሚና ግርጌ ተኝታ ሳለ በምሽት እያንቆራቆረች ባለቤቷን ስም ስትጣራ ሰማች። ከሀዘን እንድትላቀቅ ለማጽናናት ለማበርታት ሞከረች። የመጀመሪያው ክፍል የንግድ ጉዞ ቡድን ከሶሪያ በሰላም ተመለሰ። የመካ ነጋዴዎች ቤተሰብ የተሰበዱ በደስታ ተቀበሏት። በረካ የአብዱላህ ሁኔታ ለማጣራት ከአሚናት ተደብቃ ወደ አብዱላ ሙጧሌ ቤት ሄደች። እሱም በተመለከተ ግን ምንም ወሬ የለም። አሚናት ሀሳብ ውስጥ ላለመክተት ወደርሷ ስትመለስ ያየችውን ሆነ የሰማችው ሳትነግራት ቀረች። በተከታታይ ቀናት የጉዞ ቡድን ወደ መካ ቢመለስም አብዱላህ ግን አልነበረም። የአብዱላህ የሞት መረዶ ከየስርብ መዲና ሲመጡ በረካ በአብ ዲያልሙጦሊ ቤት ነበረች። የሞቱን ወሬ እንዲሰማች የተሰማትን ሁኔታ እንዲህ በማለት ገለጸች። የሞቱን ዜና እንዲሰማሁኝ በድንጋጤ ጮሁኝ ልቤን ስለነሳኝ ከዚያ ወዲያ አድርጌ የነበረውን ነገር አላውቅም። የማስታወሰው ዳግም ለማይመለሰው ለረዥም ጊዜ በናፍኮስ ስጠብቀው ለተለየ ለመካው ለግላጋ

አሰቃቂ ዜና እንደሰማች ራሷን ስታ በሞትና በሕይወት መሃል ሆነች። በዚያ ሀዘን መታወት ቤት ውስጥ ከኔ በቀር ማንም አልነበረም። የአሚናት ወላጅ ጊዜ እየተቃረበ ነበር። የፈጣሪ ከዋክብት በብርሃናቸው ሰማያትን ባንንቆጥቆጥ ሌሊት ለልጇ መሐመዲን እስክት ወልድ ጋር